ለምን የሚነቋችሁ ይመስላችኋል? አሁን ባላችሁ መልክ አሁን ባላችሁ የገንዘብ መጠን ስለሚገምቷችሁ ነው። ነገር ግን እናንተ ጋር ያለውን እውነት ስለማያውቁት ነው። ይህንን እውነት በጥበባዊ መንገድ ማሳየት ይኖርባችኋል። በዛሬ ቪዲዮ በንቀት የሚያዩአችሁን ሰዎች የእናንተ ተጽዕኖ ስር እንዲሆኑ የሚያደርጋቸውን አምስት ህጎችን ይዘንላችኋል። ህጎቹንም በዚህ ታሪክ ስር አስቀምጠናል። በአንድ ከተማ ይኖር የነበረ ወጣት ነበር። ወጣቱም ብዙ ጓደኞች ነበሩት። እሱ ቤት ይሰበሰባሉ፣ ይበላሉ፣ ይጠጣሉ። ቤታቸው ደብሯቸው እሱ ቤት ሲመጡ ሰላም ይሰማቸዋል። ባጭሩ የጓደኞቹ መረጋጊያ ነበረ። የጓደኝነታቸው የልብ ምት እሱ ነው ማለት እንችላለን። ከጊዜያት በኋላ ግን ጓደኞቹ እሱን የመናቅ ባህሪ እያሳዩ መጡ። ይሰድቡታል። የማይሆኑ ቃላትን እያወሩ ይጎዱታል ግን እሱ ጓደኛ ናቸው ብሎ በማሰብ የማይሆኑ ቀልዶቻቸውንና መናቅን ችሎ ማለፍን ልማዱ አደረገው። ጭንቅላቱም ይሄ ነገር በጓደኝነት ውስጥ ያለ ኖርማል ነገር ነው ብሎ ማመንን ጀመረ። በጎረቤቶቹ ሳይቀር ይናቅ ጀመረ። በዙሪያው ባሉት ሰዎች በሚለብሰው ልብስ፣ ባለው መልክ፣ ባለው የገንዘብ መጠን ያላቸውን ንቀት ያሳዩታል። ጓደኞቹ ሁሌ በሚያስበው ሀሳብና በሚሰጣቸው አስተያየት ሙድ ይዙበታል እሱ የሰጠው አስተያየት ትክክል ቢሆን እንኳን የራሳቸው ሐሳብ አድርገው እሱም ምንም እንዳላደረገ ያደርጉታል። በሚሰራበት ቦታ ሳይቀር እሱ በሰራው ስራ ለሱ አንዳችም ምስጋና ሳይሰጡት ክብሩን እነሱ ይወስዱበታል። አንድ ቀንም እሱ በሚሰራበት ድርጅት ትልቅ ነገር ሰራ። በስራውም ምክንያት ትልቅ የደረጃ እርገት ሲገባው፣ በሱ ፋንታ ጓደኞቹ እድገትን አገኙ። እሱንም በመናቅና በበታችነት ሲመለከቱት አንድ ሰው ተመለከተው፣ ወደሱም መጥቶ እንዲህ ያለው ብዙ ጊዜ አይቻለሁ፣ አንተ ግን አታስተውልም። ለምን ችላ እንደምትል አላውቅም። የሚያቀዱት እቅድ ውስጥ አንተን ያስወጡሃል። አብረህ እንድትገኝ አይፈልጉም። ለችግራቸውና ለጥቅማቸው ሲሆን ግን ስር ስርህ ይላሉ። እንዴት ነው ይሄ ነገር? አሁን ይሄን የነገርኩህ በጣም ስላናደዱኝ ነው። የምትሰራው ስራ በእነሱ ስም ነው እንዲገባ የሚያደርጉት በዛ ላይ። በጣም ለአንተ ክብር የላቸውም። አስብበት። አይነን ግለጥ እንጂ ምንድን ነው እንደዚህ የምትፈዘው? ብሎት በንዴት ከሱ ዘወር አለ። የዚህን ሰዓት ነበር የሱ ዝምታ ለሌሎች ደስታ፣ የሱ ትግስት ለሌሎች የበላይነት መንገድና የመናቅ ችግር እንዳመጣ የተረዳው የዛን ሰዓት ነው። ሳያቋርጥ መስጠቱና ደግ ለመሆኑ መሞከሩ እንደጎዳው የገባው የዛን ቀለሊቱን ስለዚህ ጉዳይ እያሰባደረ ያ ድንገት ያገኘው የሥራ ባልደረባውን አመሰገነ። ነገር ግን ምን ማድረግ እንዳለበት ስላላወቀ በጣም ተጨነቀ። በነጋታውን በጠዋት ሰውየውን ለማግኘትና ለማናገር ከቤት ወጣ። ወጣቱ እንደ ቸኮለውም ባይሆን የፈለገው ሰው ትንሽ አርፍዶ መጣ። ትላንት ያልከኝ ነገር በጣም እያሳሰበኝ እንቅልፍ ሳይዘኝ ነው ያደረው። የበፊት ህይወቶች ላይ ምን ያህል ጅል እንደነበርኩኝ ነው የተመለከትኩት። እኩል በኩል ምን ማድረግ እንዳለብኝ አላውቅም። ልትነግረኝ ትችላለህ አለው። ሰውየውም በደስታ አለው፣ ትላንት ጓደኞችህ አንተን ሳይጠሩ እድገታቸውን በማስመልከት የመስሪያ ቤቱን ሰዎች ሆቴል ጋብዞ ነበር፣ አልጠሩህም ነበር አለው። ወጣቱም ልቡ በጣም ተሰበረ። ምን ባደርጋቸው ነው በዚህ ልክ የሚያገሉ? እነሱ ባሉበት አሪፍ ቦታዎችን እንድገኝ የማይፈልጉት አለ እልህ እያነቀው። ያ ሰውየውም ይሄ ጓደኝነት አይደለም፣ ቀጥሎም መቼም የማይረሳው አንድ ቃል ነገረው። ሰዎች አንተን ሲንቁ ዝም ብለ ከተውካቸው አንተን እንዴት ማድረግ እንዳለባቸው እያስተማርካቸው ነው አለው። ሁሌ በዛ መንገድ ብቻ ነው የሚቀርቡ። ስለዚህ አስተውል ይህንን እንዳለውም ወጣቱ በጣም ተገረመ። እሺ ምን ላደርግ አለው። ከሥራ ስትወጣ ማድረግ ያለብህን እነግርሃለሁ። ከሥራ እንደወጣም እየተጨዋወቱ እስከ ማታ ምሹ። ከዛ ቀን በኋላ ይህ ወጣት ተመሳሳይ መሆን አልቻለም። እንደ በፊቱ አይነት ችግሮቹን በፍጥነት ለመቅረፍ ወሰነ። ያ ሰውም አምስት ነገሮችን ነግሮት ነበረ። ሥራ ቦታ ሄዶም ጓደኞቹን ሲያይ በፊት ተናዶ ለምን እንደዚህ አላደረጋችሁም ብሎ በተንኮላቸው የሚያሳምኑት ሰውዬና ይቅርታ አድርጎ ዝም የሚላቸው ሰዎች፣ አሁን ግን ሰውየውን በነገረው መሰረት ህግ አንድን ተጠቀመው። ህግ አንድ፣ ከሰው ማረጋገጫን አትፈልግ። ይህ ህግን ሲጠቀም ለራስህ ደስተኛ ሁን እንጂ በራስህ መነጽር ራስህን ተመልከት እንጂ ሌሎችን ተከራክረህና የሌሎችን ሐሳብና አስተያየት ከመቀበል ተቆጠብ። እሱም ለምን አልጠራችሁኝም ምናምን እያለ አልተከራከረም። ዝም አላቸው። አንዱ ጓደኛውም እንደ በፊቱ ምንም ስላላላቸው ተረበሸ። ይህ ወጣት በፊት ደጋግሞ ቴክስት የሚያደርግና ለምን ነገሮች ላይ አላካተታችሁኝም የሚል አይነት ሰው ነበር። አሁን ግን ያናቆመ በሱ ፋንታ ማን መኖር አለመኖር እንደሚያስተውል ተመለከተ። እኛ እኮ አይመችህም ብለን ነው አሉት። ብዙ ወሬ አወሩ። እሱ ግን በዚህ ሰዓት ዝም አላቸው። ባህሪውና ዝምታው ጓደኞቹን ረብሿል። አንድ ቀን በውይይት መሃል የሆነ ሐሳብ ለጓደኞቹ ሰጠ። እንደለመደው አንዱ ጓደኛው ምን አገባን ይህ ሐሳብ እያለ ማጣጣል ጀመረ። በዚህ ሰዓት ነበረ ህግ ሁለትን የተጠቀመ። ህግ ሁለት አንድ አስፈሪ ቃልን ብቻ ተናገር የሚል ነበር። እሱም በዛ ሰዓት እንዲህ አላቸው። የኔ አስተያየትና ሐሳብ ምንም ጥቅም ከሌለው እዚህ መገኘቴ መናገሬም ጥቅም የለው ስለዚህ ከዚህ በኋላ እዚህ ስብስብ ውስጥ መገኘት አልፈልግም አለ። በዚህ ሰዓት ነበር የሚያስፈራ ዝምታ የሰፈነው። እንደዚህ ተናግሮ ስለማያውቅ ደነገጡ። ከዛ ጊዜ በኋላ ሰዎች የሱን ቃል በትክክል ማድመጥ ጀመሩ። ጓደኞቹም የሱን ሐሳብ ቀይ መስመር ማለፍን አልቻሉ። እንደ በፊቱ የሆነው ይሁንብኝ የሚል አይነት ሰው አልሆነም። የእኔ ፍላጎትና ሐሳብ በደንብ ታስቦበት ሐሳብ ይሰጥበት የሚል ሰው ስለሆነ የሚበልጠው ሐሳብ ብዙ ጊዜ የሱ ስለሆነ ሐሳቡ የሚደመጥለት ሰው ሆነ ከነዛ ሁኔታዎች በኋላ ህግ ሶስትን መጠቀም ጀመረ ህግ ሶስት ላንተ ክብር ከሚሰጡና ምርጥ ጓደኞች ጋር ብቻ ጊዜን አባክን ወጣቱም በማይሆን ወሬ ከሚንቁት ጓደኞቹ ጋር የሚያሳልፈውን ጊዜ መጽሐፍ በማንበብ ጂም ገብቶም ስፖርት በመስራት ወደ መንፈሳዊነት በመቅረብ ራሱንም በአካልም ባይምሮም ዝግጁ ሆነ እንደሱ ራሳቸው ላይ መስራት ከሚፈልጉ ሰዎች ጋር ጓደኝነቱን ቀጠለ ራሱ ላይ የሚሰራ ሰው ሰው ያከብራል፣ ምክንያቱም ራሱን ስለሚያከብር። እሱም ከሚወዱትና ከሚያከብሩት ሰዎች ጋር መዋሉን ቀጠለ። ራሱን ሰዎች እንዲቀበሉት ማሸማቀቁን ተወ፣ ነጻነቱን አገኘ። በዚህ ሰዓት ህግ አራት ራሱ ይመጣል። ህግ አራት ያንተ አለመኖር እንዲሰማቸው አድርግ። የዚህን ሰዓት ነበረ ለውጡ። የሰውነት አቋሙ አሪፍ እየሆነ መጣት ሰው አይን ውስጥ ይበልጥ ይገባ ጀመረ። የድሮ ጓደኞቹም የእሱ አጠገባቸው አለመኖር እየታያቸው መጣ። እንደ በፊቱ እቤቱ አይጠራቸውም። ከስራው ውጭ እንደ በፊቱ አያወራቸውም። የሰራው ስራ ላይ ራሱን ማስተዋወቅ ጀመረ። የዛን ሰዓት እድገቱ ከፍ ማለት ስለጀመረ ነው ያዩት። አንዳንድ ጓደኞቹ ስሜቱ ስስ ነው ይላሉ፣ አንዳንዶቹ ይጋብዙታል። እሱ ግን ውስጡ ከነዚህ ጎታች ጓደኞቹ ተላቋል። አይመቸኝም አመሰግናለሁ ይላቸዋል። ድራማም ማብራራትም አይፈልግም የዚህን ሰዓት ነው ብዙ እንደጎደላቸው የተረዱት በጣም ፈለጉት ጓደኞቹ ደስታቸው ላይ እንዳይገኝ ከፈለጉት መሃል ከነሱ ጋር እንዳይኖር የሚፈልግ አንደኛው እረ ናፈቅከን አሁን ሁሉን ረስተን እንደበፊቱ ደስ የሚሉ ጊዜያትን እንሁን የሚል ቴክስት ጻፈለት የዚህን ሰዓት ነው ህግ አምስትን የተገበረ ህግ አምስት ወደ ኋላ አትመልከት የሚል ሜሴጁን እንደምንም ፈገግ አለና እኔም እነዛን ደስ የሚሉ ጊዜያትን እናፍቃችኋለሁ የተሰሙኝ ስሜቶች ግን አልፈልጋቸውም ብሎ መልሶ ጻፈለት። እነዚህ አምስት ህጎች ናቸው ከመናቅ የሚያተርፉን የማንፈልገው መጎዳት ውስጥ እንዳንገባ የሚያደርጉን። ክብር ማለት የማያከብሩን ሰዎች እንዲያከብሩን እነሱን መቀየር ሳይሆን ራሳችንን፣ እነሱን የምንቀርብበት መንገድ ማስተካከል ማለት ነው። አንዳንድ ጊዜ ትልቁ እርምጃ ዝም ብሎ እነሱን መተው ራሱ ሊሆን ይችላል። የቻናላችን ተከታታዮች ከላይ ከተጠቀሱት ከአምስቱ ስንቱን ተግብራችሁ ውጤት አምጥቶላችኋል? ኮመንት ላይ አስቀምጦልን። በቪዲዮ ከተማራችሁና አዲስ ነገር ካገኛችሁበት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ